ሎፍት ትራንስክሪፕሽን ስራ ማለት አማርኛም በአማርኛ መጻፍ ነው። ኦዲዮ ይሰጣችሁ እና ኦዲዮን በሆነ ፕላትፎርም ወይም በወርድ ፎርማት ሊሆን ይችላል ራሱን ደግማችሁ የተወራውን መጻፍ ነው ማለት ነው። ስለዚህ ይህንን ስራ ወደ ሰላሳ ሁለት የሆኑ ሰዎች እኔ በእኔ አማካኝነት ኢንቫይት ተደርጎ እዚህ ስራ ላይ ገብቶ ነበር። እንዴት እየሰሩ ነበር፣ ምን ያክል አገኙ፣ በምን ያክል ጊዜ ምን ያክል ወርዝ አረጉ፣ እንዴትስ ቶሎ ለመዱ የሚለውን ነገር ዛሬ በዚህ ቪዲዮ አወራላችኋለሁ። ስሜ ታምራት ይባላል። ከአምስት ዓመት በላይ ኦንላይን ፕላትፎርም ላይ ፍሪላንሲንግ ስራ ላይ ቆይቻለሁ። ኤክስፒሪያንስ ነኝ፣ በተለይ አፕወርክ ላይ ኤክስፐርት ነኝ። ስለዚህ አፕወርክ መስራት የምትፈልጉ ወይም እየሰራችሁ ያላችሁ ቻሌንጅ ገጥማችሁ ከሆነ መጠየቅ ትችላላችሁ። ቴሌግራም ላይ ዲስክሪፕሽን ቦክስ ውስጥ ገብታችሁ ቴሌግራም ጆይን አድርጋችሁ ሳፖርት የሚለውን ነቅታችሁ መጠየቅ ትችላላችሁ። ከዛ በተጨማሪ የተለያዩ የአፖርክ ይገዛ የምትፈልጉ ሰዎች ፈረስት ታስክ ከሪቪው ጋር መስጠት ስለጀመርን ያንንም ማግኘት ትችላላችሁ። ኮኔክት መግዛት የተቸገራችሁ ኮኔክት እንዴት እንደሚገዛ ቪዲዮ ሰርቻለሁ፣ በዛ ቪዲዮ መግዛት ትችላላችሁ። ያ ካስቸገራችሁ አናግራችሁ እኔ እንዲገዛ ከፈለጋችሁ መጠየቅ ትችላላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳረሱ ቪዲዮን ላይክ አድርጋችሁ ጀምሩ። ቀጥታ ወደ ቪዲዮ እንገባለን። እንግዲህ እንደነገርኳችሁ ወደ ሰላሳ ሁለት ሰዎች በዚህ ስራ ላይ ኢንቫይት አድርጌ አጋጣሚ ስራው ሲጀምር ኢንቪቴሽን ኦፕን ነበር እና በዛ ኢንቫይት አረኳቸው። ከቻናሉ ከዛ ሰላሳ ሁለት የሚሆኑ ሰዎች ጆይን አድርገው ነበር። በሰዓቱ አናውንስ አድርጌ ነበር። ከዛ ውስጥ የተወሰኑ ኢንአክቲቭ የሆኑ ሰዎች ነበሩ። ከዛ ውጪ ጆይን አድርጎ የሰሩ ሰዎች ነበሩ፣ በተለያየ እገዛ እያረኳቸው ስራውን መስራት ችለዋሉ ምን ያክል አግኝተዋል? እስቲ ባችዋን ፈርስት ፔመንት ተለቋል ሰሞኑን። ይሄ የትራንስክሪፕሽን ስራ ከሶስት ሺህ እስከ አምስት ሺህ ሰዎቹ ይከፍላሉ ብዬ ነበር ሲጀምር እና አሁን ስንት እንደከፈሉ ላሳያችሁ ፈልጋለሁ እዚጋ ለአኖቴተር ብቻ ይሄ አኖቴተር ሴክሽን ነው። እነኚህ በሙሉ አኖቴተር ናቸው። ከዚህ ጀምሮ ወደ ታች አኖቴተር ናቸው። አኖቴተር ስንት ተከፈለ? በአጠቃላይ አኖቴተር ካላችሁ ወደ 956 ዶላር አካባቢ ተከፍሏል። ለአኖቴሽን ይሄን ያክል ተከፍሏል። ከዛ ደግሞ ይሄ ትራንስክራይበር ሴክሽን ነው። ትራንስክራይበር ሴክሽን ላይ ምን ያክል ተከፈለ የሚለውን ነገር ለማየት እዚህ ጋር ስትመጡ 1868 አካባቢ ተከፍሏል። ከዛ በተጨማሪ ደግሞ ሪቪው ሴክሽን አለ ሪቪወር አሉ። ሪቪወር ላይ ስንት ተከፈለ የሚለውን ማየት እንችላለን። ለምሳሌ ይሄ የላይኛው ቀጥታ ሪቪው የተደረጉ 1422። ከዛ ደግሞ እነኚህ ሪጀክትድ ታስክ ሪቪው ናቸው። 134 አጠቃላይ ወደ 4300 አካባቢ ተከፍሏል በዚህ ፕሮጀክት። እነኚህ ሰዎች 4300 ዶላር የሚከፍሉት ምን ያክል ስራ ይሰራ ነው ካላችሁ 6 62 ሰዓት ኦዲዮ ነው የተሰጠን 62 ሰዓት ኦዲዮ ማለት እያንዳንዱ ኦዲዮ 30 ደቂቃ ሊሆን ይችላል 10 ደቂቃ 5 ደቂቃም ሊሆን ይችላል ያ ተደምሮ 62 ሰዓት በአጠቃላይ የሆነ ኦዲዮ ይሄ ስራ ይሄን ያክል አስከፍሏል ስለዚህ ብዙ ጊዜ ከዛ በላይም ሊሆን ይችላል፣ ከዛ በታችም ሊሆን ይችላል እንደየ ሁኔታው ይከፈላል ማለት ነው። የስራ ባህሪውን ስነግራችሁ ስራው ሪል ነው። እንደዚህ ነው የሚከፈለው። በጣም ለሚሰራ ሰው በጣም ወርዝ የሚያደርግ ነው። እንግዲህ ይህን ስራ ስነግራችሁ በጣም ኮምፒተንት የሆኑ የለመዱ ኤክስፒሪያንስ የሆኑ ሰራተኞች አሉ እዚህ ቦታ ላይ። ለአዳዲሶቹ እስኪለምዱ ቻለንጅ ነው። ይህንን ልንገራችሁ። አሁን እነኚህ ሰዎች ለምን እንደዚህ አልሰሩም ብለን ጃጅ ማድረግ አንችልም። አሁን ብነግራችሁ ከኔ በላይ የሰሩ አዲስ ልጆች አሉ እና እኔ ለምን እንዳልሰራችሁ በኋላ እኔ ማለት እንደዚህ ፐርፎርም ያደረኩበት ምክንያቴ በኋላ እነግራችኋለሁ። ግን ከኔ በላይ የሰሩ ሰዎች አሉ፣ አዲስ ልጆች እና ይሄ ሪል ነው። በቃ የሚሰሩ ሰዎች ይሰራሉ እና ጊዜ ያላቸው ሰዎች ኢንጆይን አርጎ ለምሳሌ ላሳያችሁ ከአዲስ ሰዎች መሀል ስሙን ይሄ ለምሳሌ በረከት ደምሴ አዲስ ነው ሀያ ዶላር ሰርቷል ሌላም ላይ ላሳያችሁ ገመች ሲካ አስራ ስድስት ዶላር እሱም አዲስ ነው ሀና ማሙ አርባ አራት ዶላር ሰርታለች አዲስ ነች በሚገርም ሁኔታ ይህን ያክል ሰርታለች። ሄኖክ ጥላሁን አዲስ ነው ሀያ ዶላር ሰርቷል፣ እያለ ይቀጥላል። ለምሳሌ በጣም ብዙ ሰዎች አሉ፣ ማሳየት ይችላለሁ። ይሄው አብርሃም ጉዳይ አዲስ ነው 23 ሰርቷል። እንደዛ እያለ ይቀጥላል። የኔን ላሳያችሁ፣ ታምራት ቶላ 29 ዘርቻለሁ። ከእኔ በላይ የሰሩ ሰዎች አሉ ማለት ይሄ ነው። በቃ ሪያሊቲው ይሄ ነው። እኔ 29 የሰራሁበት ምክንያት በእርግጥ። 33 ሰዎች ሳሰለጥን ነበር ማለት እነሱ በጠየቁ ቁጥር መመለስ የሆነ ነገር በሆነ ቁጥር የኔ ኃላፊነት ሆነ በቃ እዛ ጋ ከዚህ በፊትም ሪቪር መሆን በጣም ስለሚጠይቅና እና ስለምጓጓ ያንን ስቴፕ ለማስገባት እነኚህ ሰዎችን አሰልጥን እና ከዛ በኋላ ሪቪር ትሆናለች ሲላሉን ትራንስክሪፕሽኑን ትቼ በቃ እነሱን በማሰልጠን እና አኖቴሽን ላይ ብታዩ በጣም ትንሽ ስራ ነው የሰራው፣ አርባ ሁለት ነው። ለምሳሌ እዚህ ጋር ከፍተኛ የሰራ ሰው ማን ነው ብለን ማየት እንችላለን። አኖቴሽን ሴክሽን ላይ ለምሳሌ ከፍተኛ የሰራ ሰውን ላሳያችሁ። ሜይ ቢ መቶ ቤት የገባ ሰው የለም፣ ሰማኒያ ቤት ይኖራል። ሰማኒያ ዘጠኝ ማሳየት ይችላለሁ። ጄምስ ኤድዋርድ ነው፣ ያው ሌላ ሀገር ዜጋ ነው። ድምፅ ማለት አማርኛ ባይችሉም አኖቴሽን መስራት ይችላሉ። ብዙዎቹ አሁን እኔም ሌላ ቋንቋ እየሰራው ነው። ያን ቋንቋ የግድ መጠበቅ ማወቅ አይጠበቅብኝም። አኖቴሽን ለመስራት ግን ያው እነሱ ትሬኒንጉን አልፏቸዋል ብለው አፕሮብ ሲያደርጉ ነው ይሄንን ስቴፕ የምንሄደው እና እኔ አማርኛ ማይችል ሰው ነው ስም አነስተኛ የሰራው ከፍተኛ። ግን ደግሞ ወደ ትራንስክሪፕሽን ስንመጣ ከፍተኛ የሰራ ሰው ማን ነው ብለን ብናይ እዚህ ጋ መቶ ስልሳ ሶስት አይቻለሁ። ኮከብ ትባላለች እቺ ኮከቧ ነች የእኛ። አይ ቲንክ ከሷ በላይ የሰራ ሰው ያለ አይመስለኝም። መቶ አስራ አራት አለ አዎ፣ ከሷ በላይ የለም። ያ ማለት በቃ በጣም በትጋት የሰራችው መቶ ስልሳ ሶስት ሰርታለች ማለት ነው። መቶ ስልሳ ሶስት ሃይስት ራንክ ነው በዚህ ጋር። ይህን ማለት እንግዲህ በአንድ ሳምንት ውስጥ አንድ ሳምንት ከሶስት ቀን ወይም አራት ቀን ሁለት ሳምንት አይሞላም። ይሄ ስራ የተሰራው በቃ ኦልሞስት 10 ቀን ወይ 11 ቀን ውስጥ ነው። ይሄ ስራ ያለቀው 62 ሰዓት እና በጣም ልጆቹ የሚሰሩት ፍጥነት ፍጥነት አይደለም፣ በጣም በትጋት ይሰራሉ። ይሄ ነው የሚባል አይደለም። ስለዚህ በዚህ በአንድ ሳምንት ባልሞላ ውስጥ 163 ሰርታለች እቺ ልጅ። እንግዲህ እኔ ሳሰለጥን ነበር ብያለሁ እነሱን 32 ሰዎችን ሳሰለጥን ያው ያሰለጠንኩበትን ባልነግራችሁ እነሱ የከፈሉት ትንሽም ቢሆን ቀጣይ ጥቅም ስላለው ወደዛ ነው ያደረኩት። ልክ አሰልጥኜ ስጨርስ ሪቪው ስራ ላይ አስገቡኝ። ከዛ ሪቪው ስራ ላይ 176 ሰርቻለሁ። ከዛ ሪጀክት የሆነ ስራ ላይ ደግሞ 85 ሰርቻለሁ። ጠቅለል ብሎ እንግዲህ የኔ የተከፈለኝን አሳያችኋለሁ ወደ በኋላ ይሄን ያክል ተከፍሏል ብዬ አካውንት ላይ የገባውን የአማርኛ ስራውን አጠቃላይ ከሪቪው ጋር ካሰለጠንኩበት ጋር ከአኖቴሽን ጋር ከትራንስክሪፕሽን ጋር እንዴት ሆነ የሚለውን አሳያችኋለሁ። እዚህ ጋር እንግዲህ አንድ ማሳሰብ የምፈልገው ነገር እነኚህ አዲስ ልጆች የሆነ የተሸወኑት ነገር አለ። ስራው በባህሪው እየሰራ የሚለመድ ስራ ነው እና ጥያቄ ካለበትም ያልገባው ነገር ካለም ታይትል ታይትሎቹን ይዞ እየሰራ መረዳት ሲችል። ሁሎቹም እንደገቡ ለአራት ቀን ለአምስት ቀን ኢንስትራክሽኑን እያነበቡ ሲቆዩ፣ እዚህ የለመዱ ኤክስፒራንስ ሊሆኑ መንበሮች በጣም እየሸከሸኩ እየጨረሱ ነበር እና በዚህ ተሸውደዋሉ። እነሱ ደግሞ አንድ ቀን ለምሳሌ አንድ ስራ ሰርቶ ለመጨረስ ሁለት ቀን ሶስት ቀን ሊፈጅባቸው ይችላል። አዲስ መንበሮቹና ሁለት ቀን ሶስት ቀን የአስር ደቂቃ ወይም የሀያ ደቂቃ ስራ ሊሆን ይችላል። እነሱ የሚሰሩት የለመዱ ሰዎች ግን በቀን ሚኒማም አንድ ሰዓትና እና ከዛ በላይ ነው የሚሰሩት እና በዛ ፍጥነት ከነሱ ጋር እኩል መስራት አይችሉም ነበር እና ያንን ቀድሜ ለመንገር ሞክሬ ነበር። ያው የተገበሩ ተገበሩ። ትንሽም ቢሆን እኔ ደግሞ እነሱ ዲሌይ እንዳይሆንባቸው ልክ እነሱ ጨርሻለሁ ኮመንት አድርግ ሲሉኝ ወዲያውኑ ኮመንት ማድረግ ተዘጋጅቼ ነበር። እርግጠኛ ሆኜ ከሁለት ሰዓት ወይም ከሶስት ሰዓት በላይ የጠበቀ የኔን ኮመንት የለም። አዲስ ነበር እና ወዲያው ወዲያው ሲመልስ ነበር። ያ ያረኩት ደግሞ ለምን እንደሆነ ልንገራችሁ። እኔ መጀመሪያ ጊዜ ሎፍት ስራ ሲጀምር የዛሬ ወደ ሶስት ዓመት ከምናምን በፊት ወደ አራት ዓመት አካባቢ አንድ ስራ ለመጨረስ ሁለት ቀን ይፈጅብኝ ነበር ከሁለት ቀን በላይ ይፈጅብኝ ነበር ከዛ ያንን ከጨረስኩ በኋላ ደግሞ ኮመንት ሲጠብቅ ሶስት ቀን አራት ቀን አምስት ቀን ሁሉ ሊያስጠብቁኝ ይችላሉ ኮመንት የሚሰጡ ሰዎች ማንም አይመልስም ማለት እኔ በጣም ብዙ ስራ ነበር አንድ ወር የቆየ ስራ ነበር እና በአንድ ወር ውስጥ ወደ አርባ ዶላር ነው ሀምሳ ዶላር ነው የሰራሁት ማለት በቃ ኮመንት የሚያደረግ የለም የሚያስተናግድ የለም ሁሉም የራሱ ላይ ቢዚ ነው እና ያ እንዳይሆን እነኚህ ልጆች ቶሎ ፐርፎርም አድርጎ ቶሎ ለምደው ወደ ስራ እንዲገቡ ነበር የኔ ጥረት እና ያንን ሳደርግ ነበር እኔ እዚህ ቦታ ላይ እና ያን በማድረጌ ለእነሱ ትንሽ ፈጠን ላሉ ልጆች ጥቅም አስገኝቷል እና ያንን ማድረግ ያለውኔም ለእነሱ በሚገባ ቋንቋ ለማስረዳት በአማርኛ ኮመንት በመስጠት እያንዳንዱን ነገር በቪዲዮ መልክ ስክሪን ሪከርድ አድርጌ እየለቀቅኩ ምናምን እንዲረዱ ሳረግ ነበር። እና ያህል እነሱ ጠቅሟቸዋል ወይ አልጠቀማቸውም? እስቲ የተጠቀማችሁ ልጆች ኮመንት አርጉ። ተጠቅም ያለው ቪዲዮ ስክሪን ሪከርድ አድርጌ የለቀቅከው በጣም ጠቅሞኛል ምናምን ብላችሁ ኮመንት አርጉ። ከዛ በተጨማሪ እንግዲህ ጉሩ ላይ ነው ፔመንት በሙሉ የተከፈለው ጉሩ ላይ ፔይመንት ሲከፈል እንዴት ማድረግ እንዳለባችሁ እንግዲህ ጉሩ ቬሪፊኬሽን በጣም ከበድ ይላል። ህጎቹ በጣም ጠበቅ ያሉ ስለሆነ እነሱም እያደረጉ ያሉ ቲም ክሬት ያደረጉና ቲም ውስጥ ለእኛ ትራንስፌር ያደርጋሉ ማለት ነው። ስለዚህ ለእናንተም ትራንስፌር ሲያደርጉ ቲም ውስጥ ስለሆነ ከቲሙ ወደ እናንተ ትራንስፌር ስላደረጉ እናንተም ቲም አታደረጉ እና ለዛ ሰው ትራንስፌር ታደርጋላችሁ ከሶስት እስከ አምስት ቀን ይቆያል ትራንስፌሩ ጊዜው ማለት ነው። ከዛ በኋላ ልክ ትራንስፌር ለምሳሌ እኔ ለእናንተ ጋራንቲ ወስዳለሁ። አዳዲስ ልጆች መሆናችሁ ለእንትን አሁን ከኔ ጋር የሰራችሁ ሰዎች ይህንን ቪዲዮ የምታዩ ጉሩ ላይ ፔመንት የተቀበላችሁ ሰዎች ወደ እኔ ትራንስፌር ታደርጉና ሶስት ቀን እስከ አምስት ቀን ቆይቶ ወደ እኔ አካውንት ወደ እኔ ጉሩ አካውንት ልክ ቪዚብል ሲሆን እኔ ለእናንተ በኢትዮጵያ ትራንዛክሽን ብሩን እከፍልላችኋለሁ ይህን ጋራንቲ ወስዳለሁ ይህን እንግዲህ እስካሁን ድረስ ያስጠበኳችሁ ለዛ ነው አንድ ሁለት ሰው ሶስት ሰው አልገባም እስካሁን ፕሮሰስ አልተደረገም የኔ ስላላችሁ ያንን እየጠበቅኩ ነው አንድ ላይ እንዲገባና እኔም አንድ ላይ ገብቶ አንድ ላይ እንዲከፍልላችሁ ያንን ለማረጋገጥ ያክል ነው ያስጠበኳችሁ እንግዲህ ፕሮሰሱን ልክ ጊዜው ሲደርስ ለእናንተ አውሩኝ በግል ስቴፖቹን እነግራችኋለሁ አሁን እዚህ መናገር አይጠበቅም ለሁሉ ሰው ምንም ስለማያደርግ ማለት ነው። እንደዛ እናደርጋለን። ከዛ በኋላ እንግዲህ ምን ያክል አገኘ ካላችሁ ላሳያችሁ። ለዚህ ቻናል አዲስ የሆናችሁ ወይም ኦንላይን ስራ መስራት ለምትፈልጉ ቻናሉን ሰብስክራይብ ማድረግ እንዳረሱ። በዚሁ አጋጣሚ ለየትኛውም አይነት ኦንላይን ድጋፍ እየሰጠሁ ነው። ስለዚህ ቻናሉን ሰብስክራይብ አድርጉ። እንግዲህ የጉሩ አካውንት ላይ እንደዚህ ያሳያችኋለሁ። ይህን ይመስላል። በሁለት ተርምኖ አኖቴሽን ትራንስክሪፕሽን እና ሪቪው፣ አጠቃላይ 393 ነው ያገኘሁት። ያ ማለት አጠቃላይ በአማርኛ ስራ ያገኘሁት ነው። ይህን ይመስላል። ይህንን እንግዲህ እያወጣው ነው። ምናልባት ይሄ ስቴፕ አያስፈልግም ይህን ያክል አግኝቻለሁ። ሶ እንግዲህ የትኛውም ኦንላይን ስራ በአፕወርክም ሆነ በተለያየ መንገድ ሌላውን ሰው አካታች ሲሆን ሌላውን ሰው ኢንቫይት ማድረግ የሚችልበት ከሆነ ፍሪሊ ከማንም ምንም ሳልጠቀም ኢንቫይት ለማድረግ ዝግጁ ነኝ። ቻናሌን፣ ቴሌግራም ቻናል ተቀላቅላችሁ ቻናል ላይ ኢንቪቴሽን አስፈላጊ ሲሆን ሁሌም እለቃለሁ። ቴሌግራም ቻናል ለርን ስኪልስ ባይ ታምራት ሰርች አርጋችሁ ማግኘት ትችላላችሁ። ይሄ ነው ቴሌግራም ቻናሌ፣ በዚህ ገብታችሁ መከታተል ትችላላችሁ። እያንዳንዱን ነገር እያንዳንዱን አዳዲስ መረጃ ሲኖር እዚህ ጋ እለቃለው። እዚህ ጋ ያሉ ሰዎች እየተጠቀሙ ነው። ከዚህ ከሎፍት ስራ ሰላሳ ሁለት ሰዎች በተጨማሪ ወደ አስራ ሶስት ሰዎች ደግሞ ሌላ ስራ አስራ አራት የሚሆኑ ሰዎች ሌላ ስራ ከኔ ጋር እየሰሩ ነው። ብሩ ትንሽም ቢሆን ኤክስፒሪንስ እያገኙ ነው። አፕወርክ ላይ የተለያዩ ጥያቄዎችን እየመለስኩ የተለያዩ ፕሮፋይል ቢውልዲንግ ላይ የሚያስፈልጉ ነገሮችን እያገዝኳቸው ነው። ስለዚህ በዚህ መሰረት መጠቀም ትችላላችሁ። ቻናሉን ጆይን አድርጉ ኢንቫይት ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። ቀጣይ ቪዲዮ እስከምንገናኝ መልካም ቆይታ።